ክርስትና ፈተና ነው መንገዱም ውጣ ውረድ የበዛበት የትግል ህይወት ነው ነገር ግን እንጸናለን ከፈተና ወዲህ የድል አክሊል እንዳለ በማመን ያይቆብ 1 12 ላይ በፈተና የሚጸና ሰው የተባረከ ነው ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወት አክሊል ይቀበላልና በእርግጥ ክርስትና የፈተና ህይወት ነው ጌታችን እንደተናገረ በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። ለጌታ ያልተመቸች ምድር በስሙ ላመኑት ለቅዱሳን አልተመቸችም። በብዙ መከራና ትግል ሊያልፉ ዘንድ ግድ ብሏቸዋል። ምክንያቱም አምላካቸውን ጌታቸውን መስለው ሆነው ተከትለዋልና ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። በዮሐንስ 15 ላይ እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዳችኋል። ቃሌን ጠብቀው እንደሆነ ቃላችን ደግሞ ይጠብቃሉ ተብሎ ተጽፏል። ስለሆነም እኛ አካባዊ ሕይወት አይተን በፈተና እንጸናለን። ቤተክርስቲያናችን በክርስቶስ ንጉሥ ደምቃ ያማረች፣ በብዙ ህብረ ቀለማት የደመቀች፣ በቅዱሳን ሕይወት ተጋድሎ ጽናት የከበረች፣ በሰማይታት ደም አጥንት የታጠረች ናትና ኦርቶዶክሳዊ እጁን አይሰጥም። ስለዚህ ወንድሞቼ እህቶቼ፣ ልዩ ልዩ ፈተና ሲደርስብን አንደነቅ፣ እንጽና። ፈተናና ክርስትና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ክርስትና ፈተናን ፈርተው የሚኖሩት ህይወት እንዳልሆነ ቅዱሳን ለደቀ መዛሙርቶቻቸው ያስተማሩት ነው። እስከ መጨረሻው የጸና እሱ ይድናል እንዳለ የሚፈራ አይጸናም ቶሎ ይክዳልና፣ በሃይማኖት ጸንተን መንግስቱን ወራሾች ያርገን። የመላእክት ጥበቃ የለየን እናታችን አማላጅነት ከሁላችን ጋር ይሁን። ፈተና አጽንቶ ለድል የሚያበቃን ያርግልን። የአምላካችን ቅዱስ ፈቃድ ይሆንልን። መልካም ሁሉ ይግጠማችሁ፣ ክፉ አይንካችሁ። በጸሎት እንበርታ። ዛሬ ማድረግ ያለብን እርስ በርሳችን በጸሎት መተሳሰብ ግድ ነው። በፈተና ልንጸና ያስፈልጋል። ክርስትና ከፈተና ተለይቶ የሚታይ ሕይወት ስላልሆነ ፈተና ደግሞ ለኛ የድል አቅሊልን የምንቀናጅበት ስለሆነ በፈተናው እንጽና፣ ለሃይማኖታችን እስከ መጨረሻው ዘብንቁ። ይህ ወጣት እፎ የተባለ ወጣት እምነቱን ከመከላከል ውጭ የተናገረው ነገር ሌላ ምንድን ነው? ምንድን ነው የፈጸመው ጥፋት? ምንድን ነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈ አሁን እዚህ ጋር እንግዲህ ውስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም ልጁ። እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥ እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛም ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንዲ እንደዚህ አይነት ነገር አለ እንዴ ብሎ እስከሚባነን ደረጃ፣ እስከሚደነግጥ፣ እስከሚበረግግ ደረጃ ድረስ ማለት ነው። ስለዚህ ከዚህ ውጭ የተናገረው ነገር ምንድን ነው? አይ ከዚህ ውጭ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መችስ የተከፈተ ቤት ነው ያለን። ማንም ሰው ነው ዘው ብሎ የሚገባው። ኡስታዙም እየተነሳ ቤተ ክህነት ይላል። አሁን እንግዲህ እንደምታዩት ነው። ሰሞኑን የነበረውን ነገር ትመለከታላችሁ። ትናንትና በክርስቶስ የማዳን ስራ ውስጥ የነበረውን ጫጫ ትመለከታላችሁ። አሁን ደግሞ ሙስሊሞች እንደዚህ በሞብ የተነሱበትን ነገር ታያላችሁ። ትናንትና ደግሞ የተፈጸመውን ነገር አይታችኋል። በፕሮቴስታንትና ወንድሞቻችን ይልቅ የብሽሽቅ አይነት ነገር በሚመስል መንገድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምበትን ነው። ቅድሳት ወጥተው መቋሚያውን ከበሮውን ይዘው ይሄ ሁሉ ሲሆን የእኛ አባቶች እነዚህ ወጣቶች መስዋዕትነት ይገበራሉ። አሁን ይህ ልጅ ትገደላለህ ገላ አለው እያሉ ይዛቱበት ነው። ቤተክርስቲያኗ መቆም አልነበረባትም እንደ ተቋም ማለት ነው ልጄ ብላ ማለት ነው እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከርኩ አይደለም እንደ አንድ ተራ ምእመን፣ ምንም የማያውቅ ምእመን፣ እንደ ተራ በቃ ባለክ መጥቶ የሚመላለስ ምእመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶስ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን የሚያስጠራት ኢትዮጵያ ኦርቶዶክስ ቤተክርስ አሁን ዛሬ እኔም እፎይ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝ። ትናንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ፣ እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለን እና አሁን እኔም እፎይ ነኝ፣ እኔም እፎይ ነው የሚለው ኦርቶዶክስ እኮ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥረው ማስቆምም ያለባቸው መከራከርም ያለባቸው በየትኛውም መንገድ ላይ ማለት ሲጀመር በየትኛውም መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም ለማንም። ለሙስሊሙም አይጠቅመው ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው። የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛው እምነት ተቋማት ስላለ አይጠቅምም ለማንም አይጠቅምም። እንግዲህ ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። አጸፈይታውን የምንሰማቸው የምናያቸው ነገሮች እ ከባድ ናቸው። ይፈልጋል ያለበትን ቦታ ይገርማል። ዲፌንድ ማድረግ ሲያቅትህ ሃይል ትጠቀማለህ። እፎይ በመጽሐፍቶቻችሁ ውስጥ ያለውን አውጥቶ አሳያችሁ እናንተ ግን መመለስ ሲያቅታችሁ ፓወር መጠቀምና ለመግደል ነው የተሯሯጣችሁት ምኑ ላይ ነው ይሄ ፎይስተት የራሳችሁን ሀዲሳትና ተፍሲሮችን አውጥታችሁ ማንበብ ሲገባችሁ እሱ አውጥቶ አሳያችሁ ለምንድነው ለመግደል የተሯሯጣችሁ ታዲያ ተሳደበ የምትሉት እንደ ኡስታዞቻችሁ እንደ አቃቢያዎቻችሁ ቤተ ክርስቲያንን፣ እግዚአብሔርንና ክርስቶስን የተሳደበ አለ። ይህንንስ አይታችሁታል? ያላሉትስ አለ። ወደ ሌላ ከመሄዳችሁ በፊት እኛ ተሳድበናል ወይስ አልተሳደብንም ብላችሁ ጠየቃላችሁ፣ ቼክ ማድረግ አለባችሁ። ለእናንተ የተሳደበ የለም። በነገራችን ያው፣ ያለ ማስረጃ ያለ ምንም ማስረጃ ትሳደባላችሁ። ፎ ግን ማስረጃ አውጥቶ ሲያሳያችሁ ስድብ መሰላችሁ። ለእኛ መገደል ጽድቅ ነው፣ ከእናንተ ግን መግደል መሸነፍ ነው። መሸነፍ ነው። እውነቴን ነው የሚላችሁ መሸነፍ። ረስቲ ከቻላችሁ ተፍሲራችሁን አንብቡና አውጡና ዲፌንድ ማድረግ ሞክሩ። ቤተ ክርስቲያን ግን በዚህ ጉዳይ ላይ ለምን ዝምታ መረጠች? ኦቲሲስ ባለፈው ተራርጦ ስለ ጸንታህ አብሶ ላይ እንደዛ ተሯሩጣችሁ ያወራችሁ፣ አሁንስ ስለ ፎንም አላላችሁ። ቤተ ክህነት፣ ቅዱስ ሲኖዶስ ዝምታ መርጣችኋል። ቤተ ክርስቲያን ለምን ዝምታ መረጠች? ይገዳል። ከክርስቶስ ፍቅር ማንም አይለየም። መከራ፣ ችግር፣ ሰይፍ፣ ምን ሞት? ክርስቶስ ፍቅር የሚለየን ነገር የለም። ሰላማችሁ